ሰዎች መታከም ያልሽውን ገንዘብ ተዘረፍሽ እንዴ? እሱ ቢሆንማ በምንድን ነው እሺ። ታዲያ ምንድን ነው? ተዘረፍኩት ከአንድ ነገር ምንድን ነው አማዬ? እንደ እርግብ ሁሉ ሀናም ልጅሽ ናት እና፣ እንደ ልጄማ ስለማያት እኮ ነው በድርጅት በኩል አባቷን ለማሳከም የሞከርኩት አማዬ። ነገሩ እንደሱ አይደለም። እሺ፣ ታዲያ ምንድን ነው ነገሩ አማዬ? ሀና እንደምትለው ከሆነ እርግብ ሙሉ ለሙሉ የሀናን ታሪክ ወስዳ ነው ልጅሽ ነኝ ብላ የመጣችው። ሀንዬ ሁሉንም ነገር ለሰላም እነገረቻት። የዲኤንኤ ምርመራ ሊያደርጉ ነው። በአደባባይ ተዘርፌልሻለሁ፣ ጉድ ሆኜልሻለሁ ሰላምጌ። ሀሴት ቃለመጠይቅ የተደረገላት ያ የእኔ ታሪክ ነው ብላ ለሰላም ነገረቻት። ሰላምዬ እንዴት ሊሆን ቻለ? እኔ ይህንን ማመን ያቅተኛል ስትል ለሷ መለሰችላት። ወይዘሮ ሜላት እኔ መልካምና ጥሩ ሰው ስለሆንኩላት ነው እንደዚህ የጠገበችው፣ ደግሞ በልጄ የመጣችብኝ። ወሯን ትጨርስ እንጂ አይደለም ከእቤቴ ከአዲስ አበባ ነው የማሰናብታት ብላ ዛተችባት። ኖላዊ ሀንዬ አለሜ ምንገጥሞች ነው ምን ሽብኝ ነው እንደዚህ የምታለቅሹ ልጄ እባክሽ ንገርኝ ሲሉ ጠየቋት አባ ምንም ነገር አትጠይቀኝ እኔ ከጠየከኝ እሄዳለሁ ሰላም አለበት ቦታ ብላ ለኖላዊ መለሰች ልጄ ምነግቶብኝ ይሆን ሲሉም ኖላዊ ስስቅ ብለው እያለቀሱ ይገኛሉ ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፊ ኖላዊ ድራማ ክፍል 42 ተለቀቀ። የዲኤንኤ ምርመራ ሊያደርጉ ነው ወይዘሮ ሜላትና ሀና ሀሴት። ወይዘሮ ሜላት ትክክለኛ ልጇን ልታውቅ ነው። ምን ሆነች? ነው የተፈጠረው ነገር? ለምን በግልጽ አድርገሽ አትነግርኝም? ብላ ለሰላም እስትነግራት፣ እባክሽ ምንም ነገር አትጠይቅኝ፣ እኔ መሄድ አለብኝ ብላ ለሰላም ትነግራታለች። ሀኒዬም ወደ ቤቷ ትሄዳለች። ሰላምም እናቷን ፍቃድ ለመጠየቅ ፈልጋ እኔ ሀንዬ ሄዳለች፣ እኔ ልከተላት የሀሴትን ፎቶ ቪዲዮውን ኢንተርቪው የተደረገችውን አሳይቻት በጣም ደንግጣ ወደ ቤቷ ሄደች ብላ ለወይዘሮ ሜላትም ስትነግራት ይች ልጅ ምን ሆናለች? እሺ ተከታያት፣ እኔም ልንጣወይ በማለትም ስትነግራት እኔ ከሄድኩኝ ይበቃል ብላ ሰላምዬ ለእናቷ መለሰችላት። እንግዲህ እቤት ድረስ ሄዳ ምንድን ነው የተፈጠረው ግልጽ አድርገሽ ንገሪኝ ብላ ሰላም ለሃንዬ ስትነግራት፣ በአደባባይ ኮ ተዘረፍኩልሽ ሰላምዬ፣ ቃለ መጠይቅ የተደረገችው የሀሴት ያ ታሪክ የኔ ነውም ብላ ለሰላም ትነግራታለች። ሰላምዬ እንዴት ሊሆን ቻለ እኔ ህንን ማመን ያቅተኛል ብላ በጣም ደነገጠች። ወይዘሮ ሜላት እኔ በጣም መልካምና ጥሩ ሰው ስለሆንኩኝ ነው አባቷም እንዲታከሙ ስላደረግኩላት ያላት ነው ወይ? ለኔ የሚገባኝ እንደዚህ ነው ወይ? ደግሞ በልጄ መጣችብኝ። ወሯን እስከምትጨርስ ነው እንጂ አይደለም ከቤቴ ከአዲስ አበባ ነው የማሰናብታት ብላ በጣም እዝታባታለች። ሀሴት ተብዬዋም ወደ ቤት ስትመጣ ሰላምዬና እንዲሁም ሃና እስዬ ሄዱ አግኝታቸው አግኝታቸው ምን ሆነው ነው ሃንዬ ሰላምም አላለችኝም ሰላምም ደግሞ ዝም ብላኝ ነው የተፈጠረ ነገር ምንድን ነው ብላ ለእናቷ ስትነግራት፣ ያንችን ፎቶ ካየችው በኋላ ደንግጣ ነው ብላ እናቷ ትነግራታለች። ምን ብላ በጣም ተደነግጣለች። ያንን ስትነግራትም መጣሁ ብላ ለወይዘሮ አልማዝ ስልክ ለወይዘሮ ባዩሽ ስልክ ትደውልላትና ይህን ያንን ቪዲዮ እኮ ሀንዬ አይተዋለች ብላ ለባዩሽ ትነግራታለች። ድሮስ ላታየው ነዋ። አንቺ ዝም ብለሽ ስራሽን ስሪ። እኔ ሜላትን አውቃታለሁ እንደ እጄ መዳፍ ያክል ነው የማውቃት። አሁን ወደ ስራ ልሄድ ነው። አርፈሽ ስራሽን ስሪ ስትል ለሀሴት ትነግራታለች። እውነቱ የወጣ ጊዜ እኔ ምን ልሆን ነው? ወይኔ ቅሌቴ ብላ ሀሴትም በጣም ትናደዳለች። ሰላምዬ የተፈጠረው ነገርን ከነገረቻት በኋላ መኝታ ክላሷ ተቀምጣ በጣም እየተብሰለሰለችም። ዛሬ ምን ሆናችኋል ሁላችሁም? ብሎም ምናሴ ለሰላምዬ ይነግራታል። ሀንዬም ስልክ ስደውልላት አታነሳም፣ ሀሴትም ጥሩ ሙድ ላይ አልሆንኩም ላይ፣ አንችም ደግሞ እንደዚህ ምን ሆናችሁ ነው ብሎ እሱ ሲጠይቃት፣ ለእሱ የተፈጠረውን ነገር የሀሴት ሀሴት እህታቸው እንዳልሆነችና ያንን ቪዲዮ አይታ የኔ ታሪክ ነው ይሄ ብላ አለችኝ ብላ ለምናሴ ትነግሯለች። ምናሴ ደግሞ እንዴት ሊሆን ቻለ ለምንስ እስከዛሬ አላወቅንም ብሎ ለእሷ ለእህቱ ይመልሳል። እዚጋ ሁለቱም ተመካክረው አንቺም ሀንዬን እጠይቂያት እኔ ደግሞ ሀሴትን ነግሪያት፣ እውነቱን ማወቅ አለብን። ሀንዬ አንድም ነገር ዋሽታን አታውቅም ልትዋሸንም አትችልም ብሎ ይናገራል። ሀሴትን እሱም እይጠይቃታል ወደ ቤት መመለስ እኖሮባትም ለአባቷ መመለስ እንዳለባት ወደ ቤት ስትናገር እሳቸው ዝጋ ወደ ሆስፒታል መሄድ አለብህ አባ ስትል ስትናገር አልሄድም፣ ሕክምና አልጀምርም እኔ መኖር ስለማልፈልግ መሞት አለብኝ በማለት ለሀንዬ ነግሯታል። እኔ ያንን ትላንትና ያልከኝን ስላልነገርኩህ ነው ወይ እንደዚያ የምትሆነው? መታከም፣ መዳን አለብህ አባ ብላ ለኖላዊት ይነግራቸዋል አልፈልግም አልታከምም እኔ መኖር የለብኝም መሞት ይሻለኛልን ብለው ለሀንዬ ይመልሱላታል በጣም ታለቅሳለች። በጣም እያነባችም ሂጂ ወደ ስራሽ እንዳይረፍድብሽ ብለው ነው የነገራት። ሀና ብለህ ጠራሀኝ እንዴ በማለት ለእሳቸው ትመልሳለች። ምክንያቱም ሀኒዬ ብሎ ነበርና የሚጠሯ ወደ ስራ ቦታ እንደተመለሰችም ሰላምዬ፣ ክችን እንደነበረች እየጠበቀቻት እሷን ለመጠየቅ እውነቱን ማወቅ እንደፈለገች፣ ክችን እሷን ታገኛታለች። መጣሽ እንዴ ሀኒዬ በማለት ትነግራታለች። ለእናታችን ተነግረናት በጣም ነው የተናደደችው። እዚህ ጋር የምነግርሽን ነገር እንድትመልሽልኝ እርግጠኛ ነሽ ወይም ብላ ስትጠይቃት እዚህ ጋር መላላት አለኝ። ሀሴትም ወደ ክላሱ ገብታ ጥያቄ ጠይቋታል። ሀኒዬ እስከዛሬ ምንም ነገር ዋሽታን አታውቅም፣ አንቺ እውነትሽን ነው ወይ ሀሴት ነሽ ወይ ብሎ ለሷ እየነግራታል። አንተ እኔ በእኔ እየተጠራጠርክ ነው ወይ እህቴ አይደለሽም እያልከኝ ነው ወይም አልመሰተለም ለሱ ትመልስለታለች። ሀንዬ ዋሽታን ስለማታውቅ ነው አይደለም፣ በዚህ በትልቅ ነገር ላይ በትንሽ ነገር እንኳን ውሸት የማትወድ ልጅናት ብሎ ለሀሴት ይነግራታል። እሷም ወርሄን ከጨረስክ እና ጥያቄንም ከጨረስክ መሄድ አለብኝ ብለው ጥላው ትሄዳለች። ትደበቅና ለወይዘሮ ባዩስ ትደውልላትና እሱም ጥያቄ ጠየቀኝ፣ በቃ እውነቱ ታወቀ፣ ቤቱ እየተተራመሰ ነው ስትል ለእሷ ትነግራታለ ምንም ነገር አትጨነቂ፣ እኔ እመጣለሁ። ወይዘሮ ሜላትን ምን ማድረግ እንዳለብኝ እኔ አውቃለሁ ብላ በደስታ ወይዘሮ ባዩሽ፣ ያች መጥፎ ጓደኛ ለሀሴት ትነግራታለች። ሀሴትም ከእናቷ ጋር ተቀምጣ ለሷ አሁንም ትክክለኛ ልጇ እንደሆነችና እንዲሁም ደግሞ ያችኛዋ ትንጣ እንጂ እኔ አለቃትም እያለች የምትዝተዋ ወይዘሮ ሜላት በሃና ላይ በጣም እየዛተችባት ነው ያለችው። በምን እርግጠኛ ሆና ነው እንደዚህ ልትናገር የቻለችው? ግንም ምስትልም ለእናቷ ትመልስላታለች። እኔ መልካም ስለሆንኩላት ነዋ እኔ በገዛ እጄ ጥሩና አባቷንም ስላሳከምኩላት ነዋ እንደዚህ የሆነችው። ደግሞ አንድ ተራ ሰራተኛ እያለች ሀንዬን በጣም እያመነጫጭቅቻት ነበር። ሀንዬ ምግባን እየሰራች እክችን እንደሆነች ወይዘሮ ሜላት ወደ እሷ ጋር ሄዳ አንቺ እኔ ምንም የተንዛዛ ወሬ የማዳምጥበት ሰዓት አይደለም። ለምንድን ነው እንደዚህ ይህንን ለመናገርስ ድፍረቱን ከየት አንጥተሽው ነው? ብለሽ ብለሽ ደግሞ በልጄ የመጣሽብኝ ብላ እሷን ታስጠነቅቃታል። ሁለተኛ ይህንን ሀሳብ ብታነሽ ብላ ስታስጠነቅቃትም እየቀርታ ብላ እሺ ብላ ተቀበላታለች። ያንን ከተናገረቻት በኋላ ወይዘሮ ሜላትም እንደተናደደች እትወጣል። ሰላምና መናሴም ተቀምጠው እውነቱን ማወቅ እንዳለባቸው እሷን ሲጠይቋት፣ እንዴት በእኔ በራሴ መልካምነት እንዴት ትጎዳኛለች ደግሞ ብላ ብላ በልጄ መጣችብኝ አናቴላ ወጣች እያለች ለሁለቱም ስትናገር፣ መናሴ ዝጋ፣ ሀናን በዚህ መልክ አትመልሽላት ብሎ ለእናቱ ይመልስላታል። እኮ እናንተ ናችኋ እንደዚህ ያጠገባችኋትም እያለች ለነሱ እየተናገረች ነበር። በመጨረሻም ሀንዬን ሰላምዬ ቀቻት በኋላ ምናሴም እህቱን ይችኛን ሀሴትን ከጠየቀ በኋላ ሁሉንም በአንድ ጋር ሰብስበው ጥያቄያቸውን ጠይቀው ነበረ። እሷ ስትጠየቅ እኔ ጋር ያለው እውነት እንግዲህ ይሄ ነው ብላ ሀሴት ሀሴትም የተናገረችው አለ። ሀንዬም እየተናገረችው አለ። አዎ አንቺማ እየተናገርሽውን አየን እኮ ብላ ወይዘሮ ሜላት ለሀናት መልስላታለች። ለምን በአንድ ሀሳብ አንስማማም ብሎ ምናሴ እያነሳል ያ ሀሳብን ደግሞ ሰላምዬ ተናገሪ ሲላት አንተ ተናገር ምስትልም ለምናሴ ነግረዋለች። ለምን የዲኤንኤ ምርመራ አይደረግም ብሎ ለወይዘሮ ሜላት ሲነገር ሀሴት በጣም በጣም ደነገጠች። ከምንም በላይ ነው የደነገጠችው። ሀና አንቺስ ስትባል እኔ ችግር የለብኝም ብላ በደስታ ያንን ሀሳባቸውን ትቀበላለች። ወይዘሮ ሜላትም በጣም ተናዳለች። በጭራሽ ሀንዬን የምታይበት እይታዋ በጣም እየተለየና የተንቋሸሸ ነበር። እኔ ጥሩ አሰሪ ስለሆንኩላት ነው እንደዚህ የጠገበችው፣ አባቷንም ስላሳከምኩላት ነው እያለች ነበር እየመለሰች ያለችው። እኔ እድሌ ነው ቤተሰቡ ችን አገኝቼ ተደስቼ ሳልጨርስ እንደገና እንደዚህ አይነት ነገር ብላ ሀሴት በጣም እዚ ጋር ትንጨረጨራለች። አይዞሽ ይለያል እውነቱም ብላ ሰላም ትነግራታለች። የመጨረሻው ሀሳብ የዲኤንኤ ምርመራ እንደሚወስዱና እንደሚታወቅ ትክክለኛ ልጇ ወይዘሮ ሜላት ሀና መሆኗን የምታውቅበት ይህንን ችግር የፈጠረውና ያመጣችው ያቺ መጥፎ ጓደኛ ወይዘሮ ባዩሽ ናት። እሷን ምን እንደማ አድርጋት እኔ አውቃለሁ። በደንብ ነው ጠንቅቄ የማውቃት የእጅን መዳፍ ያክል ነው የማውቃት፣ ብላ ለሀሴት ነግራታለች። እሷ አንቺ ዝም ብለሽ ብቻ ስራሽን ስሪ፣ እኔ ነኝ ለሜላት የማደርገውን ነገር የማውቀው፣ ብላ ለሀሴት ትመልሳላታለች ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ኖላዊ በጣም ተጨንቋል። እውነቱን ማወቅ ፈልገዋል። እንግዲህ እሷ መናገር አልፈለገችም። በመጨረሻም ልትናገር ትችላለች። እሷን አለችበት ቦታ እባክህ አሲር ውሰደኝ እኔ ሰላምዬንም አስቀይሜያታለሁ አንድ ቀንም ተናግሪያት አላቅም ነበረ። ትላንትና ማታ ስለተናገርኳት በጣም እሷም አዝናብኛ አልቅሳብኛለች ብለው ለአሲር ነግረውት ታረቀኝ የስራ ቦቷን ያውቀው እንደሆነ እሱ ያሳየንና ወደ ቤቷ ሄደን እሷን ልጠይቃት እንዴት ነው የምቆየው ብለው ኖላዊስ፣ ስቅ እያሉ እያለቀሱ ለአሲር ነግረውታል ማለት ነው። እንግዲህ በቀጣዩ ክፍል የዲኤንኤው ተመርምረው ውጤቱ የምናይበት እና የወይዘሮ ሜላት ትክክለኛ ልጇ የሚለይበትም ወይዘሮ ሜላትም ይቅርታ ብላ ሀንዬን የምትጠይቅበት ይሆናል። ምክንያቱም በጣም ነው ያመነጫጭቀቻት ማለት ነው። ቤተሰብ በዛሬው ክፍል ይህንን ይመስላል። ለዚህ ዩቱብ ቻናል አዲስ የሆናችሁ ቤተሰብ እየሆነ